ዳኒሮስ ከልክ አልፎ ወጥ እየረገጠ ስለሆነ ሀብና መለኛው አስጠንቅቀውታል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ ውዶች። ይህ እንግዲህ ያው ሀብና መለኛው ቪዲዮ ሰርተው ነበረ፣ በአይምና በብሩኬ ጉዳይ፣ በተለይ በዳኒሮስ ዳኒሮስን ያጠነጠነ ነበረ። ስለ ዳኒሮስ ስለ ጓደኛው ወደኋላ እናገርበታለሁ። አሁን ግን ቅድሚያ መናገር የምፈልገው መለኛው ትናንትና ሲናገር የነበራቸው ነገሮች ያው፣ ብዙ ሰው መለኛው ሂድ ወይም ደግሞ ሀብት ሽድ እየተባሉ ስለሆነ መልስ የሰጣቸው ነገሮች ነበሩ። እኔ ከዚህ በፊት አዲስ አበባ ሄጄ ተንከራትቼ ነው የተመለስኩት፣ ማንንም አላገኘሁም አለ። እኔ ደግሞ መለኛው በቃ ሆን ብለው እነሱ በመካከል አንገባ ማንጫ ናቸው፣ መራሳቸው ይታረቃሉ ብላችሁ ትታችኋቸው ካልሆነ ይህ አልተዋጠልኝም። የምር መለኛው ማለት ነው እንዴ? አዲስ አበባ ሂደ የና የሚንበት ማንም ማያሳይ እነ ማርክ አሉ፣ እነ ቤኪ አሉ፣ እነ ፍጽ አሉ፣ ለእነሱ ብደውል ቤቱን አያሳይሆንም ያሳይኋል እኔ ይመሰለኝ በቃ ሆም ብሎ ትቷቸው ነው በራሳቸው የታረቁ ብሎ መሀል ላይ ላለመግባት ስለፈለጉ እንጂ መሄዱ በጣም ቀላል ነው፣ ቤቱን ማሳየቱ እነሱ ስልክ ባያነሱም፣ አቃለው ስልክ አያነሱም። ነገር ግን ስልክ ባያነሱም ቤታቸውን የሚያሳየው የሀይሜንም የብሩኬንም ቤት የሚያሳየው ሰው አይጠፋም መለኛው። ስለዚህ ዝም ብላ አይነን ጨፍነ ብትሄድ ይሻላል። ምን ችግር አለው? ስለስትብለ ከቤታቸው አትሄድም። ያው አንተን ይፈረዋል እኮ፣ በጣም ነው የሚፈረው። ብሩኬን የሚፈራሃል፣ ሀይሜን ትፈራለች። ስለዚህ ስለሚያከብሩን ጭምር እንደው ድንገት እንደውም ሰርፕራይዝ ብታደርጋቸው ሄደ። ከዛ በተረፈ ግን ትናንት የሰሩት ቪዲዮ ተገቢ ቪዲዮ ነው። በትክክል ማለት ነው። ወንድሞች ኑሩለት የቡራ መከታዎች እና ምንድን ነው ዳንኤሮስ በጣም ዝል ዝል እያለ ስለሆነ ልጁን ከመሬት ተነስቶ ነው ስሙን እያጠፋው ያለ። ልጁ ባደረገው ነገር ብሩኬ በሰራው ስራ ተጸጽቶ፣ በቃ አጥፍቻለሁ ይቅርታ እያለ ባለበት ሰዓት እሱ ግን ሚስቴን ወስዶ ከሚስቴ ጋር ካንሶላ ውስጥ ገባ ምናምን እያለ ነበረና። የእሱን ስራ በቃ እንደ ጽድቅ አድርጎ ነው ያየው። ከዚህ ጋር ማለት ነው እሱ ከዛች ሴት ጋር ሲላፋ እንዳልነበረ ካልጋ ላይ ታምሌናቸው። ራሱ ብዙ ሰው በታምሌኑ አይደል የፈረደው በብርኬ። የዳን ራሱን ስታዩትስ ምን ልዩነት አለው? እንደዚህ ተፋጠው ሌላ ራሱ ስለዚህ እኩል በኩል የሰሩትን ስራ እሱ ግን ምንም እንዳልሰራ አድርጎ ብርኬን ለመጣል ነው የፈለገው። እና አንተ ሰውዬ ውጣ ከዚህ ውስጥ ውጣ፣ ተዋቸው ሀይሚና ብሩኬ መቶ ፐርሰንት ሆነን የምንነግራቸው ይታረቃሉ ብለው ተናግረዋል። በነገራችን ላይ ሀብና መለኛው ሲናገሩ እኔ አምናቸዋለሁ። በቃ እንደሚታረቁ ተስፋ አደርጋለሁ። ደግሞም ይታረቃሉ። ይሄ ግርግር እንደሚያልፍ እናምናለን። ጓደኛውንም ጭምር ነበር ያስጠነቀቁት። ይሄ ኢሳም የሚባለው ልጅ እኔ ራሱ በጣም ነው የተገረምኩት በዚህ ልጅ እንዴ ይህ ሰው ልጅ እንዴት ሰላምን መስበክ ሲገባው እንዳትሰማው ብሎ ነገርን ለማባባስ ይሸርታል። ይሄ ልጅ ብዙ ጊዜ የማቀው በቃ መልካም ልጅ እንደሆነ እንደዚህ ከነገሮች ምናምን እንደማይገኝ ነው። ግን ባለፈው እንዳትሰማው ብሎ ሸረተ። በዚህ አጋጣሚ ልንገራችሁ በዳኔ ሮስ በኩል የሚመጡ ሰዎች ለሰብስክራይብ ነው እንጂ የሰው ሕይወት አያስጨንቃቸውም። ከዚህ ጋር ለምን ድብን አይልም? ምንም አይመለከታቸውም። እነሱ ሰብስክራይብ ብቻ ነው የፈለጉት። ይሄ ኤሳም የሚባለው ድጋሜ ከፍኪያ ጋር ማን ነበር ይችፍ ፈከ ባለፈው አፈቅራለ ያለችው ልጅ እሷ ልጅ ድጋሜ ቪዲዮ የሰራው በእርግጠኝነት የሚነግራችሁ ለሰብስክራይብ ነው። በዚህ ቪዲዮ ይሄን ያክል መግባት አለብን ምናምን እያለ ነበርና ጥቅመኞች ናቸው። እና እናንተም እናንተም እረፉ ስለተባላችሁ እናንተ ሰዎች ከህይወታቸው ብትወጡ መልካም። ከዛ በተረፈ ሀብ ሲናገር የነበረው ማለት ነው ብሩኬ በጣም ታግሶታል አለ። በትክክል ዳኔሮን በጣም የታገሰው እንደዚህ፣ ባጋጭ የምትኮረኩመው ሰው እኮ ነው፣ እንኳን አደለም ብሩኬ ዳኒሮስን እሴት ትኮረኩማለች፣ አይገርማችሁ እሴት ማለት ነው ሴት አሴት ተጣሉ ምናምን ሳይሆን በቃ ማስተንፈስ ስላለባችሁ አስተንፍሱት በኩርኩም ማለት ነው። በኩርኩም በቀላል ነገር ይሄ ወደ መጥፎ ነገር የማይሄዳለ በኩርኩም እንዲህ ብድግ ታደረጉት ፍርጥ የሚል ሰው ነው ደግሞ ጦስ ነው የሚሆንባችሁ። ወንድሞች፣ እንዴት ምን በወጣችሁ እንኳን እናንተ መታችሁ። እኔ ለብሩኬ መፈራለት አለው አንዴ ደረጋግሞት ጦስ እንዳያስገባው እያልኩኝ ብሩኬ ማለት ነው ብድግ ሲያደረገ ወድ ይሄ ሽብልል የሚለው ነገር እኮ እያሳቀኝ ነው። ዳኒሮስ አቅም እንዳለ ሁሉ ዝልዝል ይላል፣ ያዝ ሲያደርገው ደግሞ ሽብልል ይላል ማለት ነው። እና እንደዚህ አይነት ሰው ለሰው ጦስ ነው የሚሆነው። እና ከዛ በተረፈ ሲናገሩ የነበሩት ምንድን ነው በቃ ማለት ሃይሚ ፕራንክ እንደሆነ ታውቂያለች? ነው። በትክክል በትክክል፣ ይሄ ፕራንክ እንደሆነ ታውቃለች ሃይሚ። ይሄ ማይካር ነገር ነው ማለት። እኔ እንጃ፣ ብዙ ነገሮችን የተናገሩት። እንዴት ነው አንድ ወንድ ከሴት ጋር ተኝቶ ለፍቅረኛው ደውሎ ነይ ብሎ ሊጠራ የሚችለው? ጠርቷት ነው የመጣችው። ስለዚህ በፍጹም ብሩኬ ይሄንን አያደርግም። ጠርቶ ሃይሚ እንድታየው አያደርግም። እና ልብሽ አውቀዋል። ይሄ ፕራንክ ነው። ፕራንክ እየተደራረጋችሁም ከሆነ እኛን አታስጨንቁ ብለዋል ማለት ነው። በትክክል ተባረኩ ብዙ ጊዜ ያው ሀቅ የሚናገር ሰው አይወደድም ግን ሀቀኞችን ያብዛልን ብሩኬ እስከ ወንድሞች ሀቀኛ ነን አዎ አጥፍተሃል አላጠፋም ማለት አይደለም አጥፍተሃል ግን ጥፋትን አውቀ ደግሞ ይቅርታ በመጠየቅ ትልቅ ነገር ነው ያደረግከው እንጂ ብሩኬ እንደዚህ ከረከሰ ቦታ ላይ የሚገኝ ሰው አይደለም። ትክክል የተናገሩት ወንድሞቹ ብቻ። ወንድሞቹ ኑሩለት። እንደ ዘመድ የፈለገ ነገር ብታጠፉ፣ የፈለገ ነገር ብትሉ፣ ምናልባት ሊቀየማችሁ ይችላል፣ ሊጣላችሁ ይችላል። ግን ቆርጦ የማይቆርጥባችሁ ቤተሰቦቻችሁ ናቸው። የምሬን ነው። ዳኔሮስ ከመጀመሪያ ቪዲዮ ብሩኬ እና እሱ የተገናኙበትን እዩ። ምን እንደሚል ብሩኬ ነገሩን ቀስ ቀስ ቀስ ቀስ እያለ ሲያበርደው በጣም ሲያጋግለው የነበረው በቃ እንደዚህ አይነት ነገር አትናገር ምናምን ክፉ ነገር አንነጋገር እያለ ወንድነቱን ለማሳየት የሞከረው ዳኒ ሮስ ነበረ። ብሩኬን እልክ ውስጥ ያስገባው ዳኒ ሮስ ነው። አሁንም ትናንትናም እንደዛ እልክ ውስጥ ያስገባው እሱ ነው እንዴ። ቀስ ብሎ እያወሩ በመካከል እየገባ ልክ እንደ ዮሐናት ዝል ብሎ ጡልቅ ይላል። ጡልቅ ያርገህና ጓንዴ እንዴት ነው?